እንግሊዘኛው ጣም ድፍረትህን ቅድም ሆነ ያየሁት፣ እና ዮሐንስ 3 አኔ በአማርኛ ያለው ነው ሄድበት፣ በእንግሊዘኛ ሄድበት። አይ ሰው እንዲረዳ ነው፣ ብቻችን ከተረዳደ ምን እኔ። እናንተ ያንተን አውጣውና አንብቦ መኩ ይከታተልሃል። በቃ ክፈትና እኛ እንሰማሃለን። መኩ ደግሞ ይከታተላል እኔ እኮ በራሴ ፈልጌ ስላጠኩ ነው በቃ አሁን ያው ቅድም ከፍተ የነበረውን ከምትፈልገው ቦታ ላይ አንበው ክፈት ካሜራ ልክ ይላለ ከየት ጀምረ ይላምብብ ኦኬ። ከኦኬ ጀምረ አንብብ። ቃዶች ማንን ነው? ኦኬ፣ ፓስታው ነው። ተርጉምልን፣ ምን ማለት ነው? ኦኬ፣ ምን ሚለው አሁን ያነበብከውን ነው።

አይ ሰውን እያሰለቻችሁ ነው። የአማርኛውን አውጡና አሳዩና ከእዛ አዎ። እንግሊዘኛህን እንግሊዘኛ እኮ አቦ ካሁን፣ በእናትህ የት ነው የተማርከው ግን እንግሊዘኛ? አይ በመስኮቱ ተምሬ እኮ ነው።